እንኳን ወደዚህ ትልቅ ትንታኔያችን በደህና መጡ። ዛሬ የምንመረምረው ጉዳይ በተወካይ አማካኝነት ያው ውክልና ተሰጥቶት በተደረገው ውል እንዲፈረስ ክስ ሲቀርብ ስለሚኖረው የይርጋ ጊዜ ነው። ይህ ትንታኔያችን ደግሞ የተመሰረተው ታበካ አብርሃም ዮሐንስ ባዘጋጁትና ባቀረቡት ጽሁፍ ላይ መሆኑን እንገልጻለን። በተለይም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸውን ተለያዩ አስገዳጅ የሕግ ትርጉሞችን እናያለን። አዎ በጣም ወሳኝ ነጥብ ነው ይሄ። ምክንያቱም በውክልና ግንኙነት ውስጥ ብዙ ጊዜ ክርክሮች ይነሱ እና የትኛው የይርጋ ጊዜ ነው ተፈጻሚ የሚሆነው የሚለውን መለየት መብትን ከማጣት ያድናል። በእርግጥ የሰበር ችሎት ውሳኔዎችም እዚህ ላይ ያው ግልጽ አቅጣጫዎችን አስቀምጠዋል። እሺ እስኪ እንግዲህ ከመሠረታዊ መርሄን ጀምር፣ በወካይና በተወካይ መካከል የጥቅም ግጭት ሲፈጠር ያው ተወካዩ ለራሱ ጥቅም ሲል የወካዩን ጥቅም ቢጎዳ ወካዩ ውሉ እንዲፈረስ ለመክሰስ ስንት ጊዜ ያለው? እዚህ ላይ የፍትሐ ብሔር ህግ ቁጥር 2187 ነው የሚሠራው። ወካዩ ይሄን የጥቅም ግጭት መኖሩን ካወቀበት ቀን ጀምሮ በሁለት ዓመት ውስጥ ክስ ማቅረብ አለበት። ይሄ ግን የሚሆነው ያው ውሉ በራሱ ሌላ ህጋዊ ችግር ከሌለው ነው። ገባኝ፣ ሁለት ዓመት ማለት ነው። በጣም ጥሩ ግን ችግሩ የጥቅም ግጭት ብቻ ሳይሆን ውሉ ራሱ ከመነሻው ህጋዊ ያልሆነ ቢሆንስ? ለምሳሌ ተወካዩ ያንን ውል ለማድረግ ምንም ስልጣን ባይኖሮስ? ልዩነቱ ይመጣው ውሉ ከመነሻው ጀምሮ ህጋዊነት የጎደለ ከሆነ፣ ለምሳሌ ተወካዩ ያንን ውል ለመፈጸም ስልጣን ሳይኖሮ የፈጸመው ከሆነ እዚህ ላይ ተፈጻሚው የይርጋ ጊዜ የሚሆነው በፍትሐ ብሔር ህጉ ቁጥር 1845 መሰረት 10 ዓመት ነው። 10 ዓመት ሙሉ ይህንንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችሎት በሰበር መዝገብ ቁጥር 121828 ላይ በግልጽ አስቀምጦታል እና ልዩነቱ የችግሩ ምንጭ ላይ ነው ያለው ማለት ነው። አንዱ የስልጣን አላግባብ መጠቀም ሲሆን፣ ሌላኛው የስልጣን ያለ መኖር ጉዳይ ነው። እሺ፣ ይሄ በጣም ግልጽ ልዩነት ነው። ወደ ባልና ሚስት ጉዳይ ትንሽ እንምጣ። አንደኛው የትዳር አጋር ለሌላ ሰው ውክልና ሰጥቶ ያ ተወካይ የወካዩን ጥቅም የሚጎዳ ነገር ቢያድርግ እዚህ ላይ የቤተሰብ ሕጉ የስድስት ወር ይርጋ ነው ወይስ የውክልና ሕጉ የሁለት ዓመት የቱ ነው የሚሰራው? እዚህ ላይ ሰበር መዝገብ ቁጥር 82725 ላይ የታየ ነገር አለ። በዚሁ መሰረት ተፈጻሚም የሆነው የፍትሐብሔር ሕጉ ቁጥር 2187 ያለው የሁለት ዓመት ይርጋ ጊዜ ነው። የቤተሰብ ሕጉ የስድስት ወር ገደብ እዚህ ላይ አይሰራም፣ ምክንያቱም ክሱ የተመሰረተው በውክልና ግንኙነት ውስጥ በተፈጠረ የጥቅም ግጭት ላይ ነው። ልክ ነው። ሌላ ሌላ የተለመደ ምሳሌ ደግሞ እናንሳ። ተወካዩ ንብረትን ከገቢያ ዋጋ በጣም ባነሰ ዋጋ ምናልባት ለራሱ ወይም ለቅርብ ሰው ሸጦ ባላ ላይ በከፍተኛ ዋጋ ለሶስተኛው ወገን ቢሸጥስ? ይህም ያው በቀጥታ የጥቅም ግጭት መሮ ቢሆነው ፍታ ብሔር ሕግ ቁጥር 2187 ስር ነው የሚታየው። ስለዚህ ተፈጻሚው የይርጋ ጊዜ ሁለት ዓመት ነው። ሁለት ዓመት ብቻ የአስር ዓመት ይርጋ እዚህ ላይ በፍጹም ተፈጻሚ አይሆንም። እሺ፣ አሁን ደግሞ ወደ ሌላኛው ሁኔታ አለፍ። ተወቃዩ ከተሰጠው ስልጣን አልፎ ሲሰራ ለምሳሌ ቤት እንዲያስተዳደር ብቻ ስልጣን የተሰጥቶ ተወካይ ቤቱን የመሸጥ ስልጣን ሳይኖረው ቢሸቶስ? አዎ፣ ይሄ ከጥቅም ግጭት ይለያል። እዚህ መሰረታዊ ችግር የስልጣን መብለጥ ነው። የውሉ ህጋዊነት ጥያቄዎች ይገባል። ስለዚህ እዚህ ላይ ተፈጻሚው የሚሆነው በፍትሐ ብሔር ህግ ቁጥር 1845 መሰረት ያለው የ10 ዓመት ይርጋ ነው። ቅድም የጠቀስነው የሰበር መዝገብ ቁጥር 121828 ይሄን ነው የሚያረጋግጠው። የስልጣን ያለመኖር ጉዳይ ነው። በባልና ሚስት የጋራ ንብረት ላይ ተመሳሳይ የስልጣን መብለት ቢፈጸምስ? ያው ተወካዩ ማስተዳደር ስልጣን ብቻ ኖሮት ቢሸጥ 220214 ላይ የታየው ይህንኑ ነው። ተወካዩ የማስተዳደር ስልጣኑን አልፎ ንብረቱን ሲሸጥ በቀረበው ክስ ላይ የአስር ዓመት የይርጋ ጊዜ ነው ተፈጻሚ የሚሆነው ተብሏል። ምናልባት ያው አንቀጹ 1845 መሆን አለበት። የስድስት ወር የቤተሰብ ህግ ይርጋ እዚህ ላይ አይሰራም። በዛ መዝገብ ላይ ሌላ የሰበር ውሳኔ መዝገብ ቁጥር 13721ን ጠቅሰው የስድስት ወር ነው የሚል ክርክር ቀርቦ ነበር፣ ግን ውድቅ ነው የተደረገው። ምክንያቱም ችሎቱ እንዳብራራው የቤተሰብ ህግ አንቀት 69 የሚሰራው አንደኛው ተጋቢ ራሱ ያው ያለ ሌላኛው ፈቃድ የጋራ ንብረት ላይ ውል ሲፈጽም ነው። እዚህ ግን ተወካይ ነው የፈጸመው። እሺ፣ ልዩነቱ አሁን በደንብ የታየ ነው። ይህንን የበለጠ የሚያብራራ ሌላ የሰበር ጉዳይ አለ? አዎ አለ። በሰበር መዝገብ ቁጥር 176766 ላይ የታየ ጉዳይ ነው። እዚህ ላይ ሚስት ናት ክስ ያቀረበችው ለጋራ ንብረት አስተዳደርና ሽያጭ ውክልኛ የሰጠችው ተወካይ ያው ንብረቱ 1 ሚሊዮን ብር ገደማ የተገመተ በ150 ሺህ ብር ብቻ በመሸጡ ነበረ ክሱን ያቀረበችው። እና ዋናው ክርክር የነበረው የትኛው ይርጋ ነው የሚሰራው የቤተሰብ ህጉ የስድስት ወር ወይስ የውክልና ህጉ የሁለት ዓመት የጥቅም ግጭት የሚለው ነበረ። ታዲያ የሰበር ችሎቱ ምን ወሰነ? ችሎቱ ልዩነቱን በድጋሚ አስነቶታል። ያው የስድስት ወር የቤተሰብ ህግ የይርጋ የሚሰራው አንደኛው የትዳር አጋር እራሱ በራሱ ስም የጋራ ንብረትን ያለ የሌላኛው ስምምነት ሲያስተላለፍ ወይም ውል ሲፈጽም ነው። ነገር ግን በተወካይ በኩል የወካዩ ጥቅም የተጎዳበት ሁኔታ ሲፈጠር፣ ማለትም የጥቅም ግጭት ሲኖር ተፈጻሚው የፍትሐብሔር ህግ ቁጥር 2187 2187 አለው የሁለት ዓመት የይርጋ ነው። ስለዚህ በዚህኛው ጉዳይ ላይም የሁለት ዓመት የይርጋ እንዲሰራ ነው የተወሰነ። እንግዲህ ከዚህ ውይይትና ከጠበቃ አብርሃም ዮሐንስ ጽሁፍ እንደምንረዳው በተወካይ አማካኝነት በተደረገ ውል ላይ የሚነሳ ክስ የየርጋ ጊዜው የሚወሰነው በዋናነት በክሱ መሰረታዊ ምክንያት ላይ ነው ማለት ነው። የጥቅም ግጭት ከሆነ ሁለት ዓመት በፍትሐብሔር 2187፣ የሥልጣን መብለጥ ወይም የሕጋዊነት ጉድለት ከሆነ 10 ዓመት በፍትሐብሔር 1845 ደግሞ የትዳር አጋር ራሱ ያለ ስምምነት የፈጸመው ውል ከሆነ ስድስት ወር በቤተሰብ ህግ 69 መሠረት። እነዚህን መለየት በጣም ወሳኝ ነው። ያየናቸው የሰበር ሰሚ ችሎት ውሳኔዎች መዝገብ ቁጥር 1282 8276 381 131 2022 14 እና 17 666። ሁሉም ይህንን ልዩነት ደጋግመው ያብራራሉ። በትክክል በጣም ልክና ቁልፉ ነገር የሆነው ነው፣ የክሱን መሰረት በትክክል ለይቶ ማወቅ እና ተፈጻሚ የሚሆነውን የህግ ድንጋጌና የይርጋ ጊዜ ማወቅ። ይህንን በሚገባ አለመረዳት ወይም አለማወቅ መብትን በይርጋ ምክንያት እስከ ማጣት ሊያደርስ ይችላል። በጣም ጠነቃቂ ያስፈልጓል። ለመሆኑ አንዱ እጥመ እንስሳት ያህል በውክልና ሥልጣን ሰጣት ላይ ገና ከመነሻው ግልጽ የሆኑ ገደቦችን ማስቀመጥ እና ደግሞ የተወካዩን ድርጊቶች በቅርበት መከታተል እነዚህን አይነት ውስብስብ የይርጋ ክርክሮች ለመቀነስ ምን ያህል አስተዋጽኦ ሊያደርግ ይችላል? ይህ ምናልባት ለግል ማሰላሰስ የሆን ነጥብ ይመስለኛል።